ጤና ስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኤቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ለንባብ ያበቋቸው መጽሐፍቶች አቅጣጫ ከመጠቆም ያለፈ ማኅበራዊና ኢኮኖሚያዊ አበርክቶ እንዳላቸው ተጠቆመ። በአፋር ክልል ኃይሌ ጉብ ተራራ ላይ የተከሰተውን አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያዎች ቡድን ወደ አካባቢው መላኩ ተገለጸ። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬን ሩሲያ ጦርነትን በሰላም ለመቋጨት ልዩ መልእክተኛቸውን ወደ ሞስኮ እንደሚልኩ አስታወቁ። ከኢቲቪ 57 ዜናዎች ጋር አልጋንሽ ተካ ነኝ። አብራችን ቆዩ። ወደ ሀገር የሚገባውን ወደ ሀገር ያስገባው የህዝብ ትግል ያ ህዝብ ወደ ሀገር ውስጥ ያስገባቸው ኃይሎች ተመልሶ ያንን ህዝብ ነው መግደል፣ ሰፊው ህዝብ። እነዚህ ሰዎች ማንነታቸውን ማወቅ ያስፈልጋል። ለምንድን ነው ነፍጥ ይዘው? ለምንድን በጠመንጃ መታገል ይፈልጉ? ፖለቲካችን ነፍጥ ያነገበ ፖለቲካ ነው ወይ? ጫካው ስትገባ በአራዊት ህግ ነው ትገደላለ፣ ትገላ፣ ትወድማለ፣ ታወድማ። እዚህ ላይ ዘሎ ወደ ነፍጥ ያስወጣው ነገር ሌላ ምርጫ በሙሉ አልቆ ነው ወይ? አሜሪካ ነገር ልትኖር ትችላለ፣ አውሮፓ ልትኖር ትችላለ፣ የሰለጠነው ዓለም ላይ ልትኖር ትችላለ። የሰለጠነው ዓለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። የሀገር ጉዳይ ዛሬ ምሽት ሶስት ሰዓት ከሩብ በኢትዮጵያ ቴሌቪዥን። የአፍሪካና የአውሮፓ ህብረት መሪዎች በፖለቲካ በንግድና በኢንቨስትመንት ያላቸውን ቁርጠኝነት አረጋግጠው አጋርነታቸውን ለማጠናከር ቃል ገብተዋል። ኢትዮጵያ ውጤታማ ተሳትፎ ያደረገችበት በአንጎላ ዋና ከተማ ሉዋንዳ የተካሄደው ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤም ተጠናቋል። መሐመድ አልቃድር ከአንጎላ ልዋንዳ ተከታዩ ዘገባ አድርሶናል፣ እንከታተል። ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎቹ ጉባኤ በአንጎላ ሉዋንዳ ለሁለት ቀናት ሲካሄድ ቆይቶ ተጠናቋል። በዚህ ጉባኤ ላይ ብዝሃ የሆነ ትብብር ለአፍሪካ እንዲሁም ለአውሮፓ ሰላም በሚል

አህጉሮቹ የጋራ የሆነ የጸጥታና የደህንነት ጉዳይ ከአረንጓዴ ልማት ጋር ተያይዞ በአረንጓዴ ልማቶች ላይ ለመስራት የሚያስችሉ ጉዳዮች ላይ እንዲሁም ለሰላምና ለብልጽግናቸው ለዲጂታላይዜሽን ስርዓታቸው መዘመን በጋራ መስራት እንዳለባቸው በዚህ ጉባኤ ላይ ተነስቷል። የአፍሪካና የአውሮፓ ህብረት ግንኙነትና ወዳጅነት የቆየ ነው። በዚህ ጉባኤ ላይ አፍሪካን ያስቀደሙ ገንቢ ሀሳቦች ተነስተዋል። የጋራ የሆኑ ጉዳዮቻችንና ፈተና ቻችን በሆኑት የአየር ንብረት ለውጥ፣ ጽንፈኝነትን መዋጋትና ግጭቶችን መከላከል ላይ መስራት በሚቻልበት ጉዳይ ላይ መክረናል። የብዝሃ ትብብርን ተጠቅመን አፍሪካ በዓለም አቀፍ ተቋማት መወከል እንዳለባት አንስተናል። ይህ ጉባኤ ለአፍሪካ ጠቃሚ ነበር ማለት ይቻላል። ጉባኤው በሁለቱ አህጉራት በኩል እንደ ወትረው ጤናማ ነበር። አህጉሮቹ በጋራ ፈተናዎችና እድሎቻቸው ላይ መክረዋል። አርባ በመቶ የተባበሩት መንግስታት ድርጅት መቀመጫን የያዙት ሁለቱ አህጉራት ናቸው። የጋራ ትብብር ላይ መድረሳቸውም የዓለምን ፈተናዎች በጋራ ለማለፍ ይረዳል። በአፍሪካ የሚሆነው አውሮፓን ይጎዳል። አፍሪካም እንዲሁ የአውሮፓ ጉዳት ይጎዳታል። ዓለም እየገጠማት ያለውን ፈተና የትኛውም ሀገር ብቻውን አይወጣውም። ስለዚህ ትብብር ያሻል። በዚህ ጉባኤ የታየውም ይህ ነው። ኢትዮጵያ በኢፌዴሪ ፕሬዚዳንት ታዬ አጽቀ ስላሴ በኩል በርካታ የሁለትዮሽ ንግግሮችን አድርጋለች ከጉባኤውን ባሻገር። በዚህ ጉባኤ ላይም የአፍሪካ ድርሻን በጸጥታው ምክር ቤት አሁንም ጥያቄ ተደርጎ በፕሬዚዳንት ታዬ አጽቀ ስላሴ በኩል ተነስቷል። ከዚህም ባሻገር ሽብርተኝነትን ለመከላከል አህጉሮቹ በጋራ ሊሰሩ ይገባል ሚልንም ሀሳብ በዚህ ጉባኤ ላይ ፕሬዚዳንት ታዬ አጽቀ ስላሴ ያነሱበት ነበር። ብዝሃ ትብብርን ማጠናከር አሁን ባለው ተለዋዋጭና ኢተገማች ዓለም ውስጥ ለእድገትና ዘላቂ ሰላም የሚተካው ነገር አይኖርም። በዓለም አቀፍ ተቋማት ፍትሐዊና እኩል ውክልና ለታዳጊ ሀገራት መሰጠት አለባቸው። ኢትዮጵያ አፍሪካ በጸጥታው ምክር ቤት አስቸኳይ ውክልና እንደሚገባ አሁንም ታነሳለች። ዓለም አቀፍ የፋይናንስ ተቋማትም ትርጉም ያለው ማሻሻያ ማድረግ ይገባቸዋል። ማሻሻያ የማያደርጉ ተቋማት አሁንም ኋላ ኋላቀርና ኢፍትሐዊ ሆነው ይቀራሉ። በመጨረሻ የአፍሪካን ተስፋ በወጣቶች ላይ አንድ ነገር ልበል። የአውሮፓ ህብረት በኢንቨስትመንት ፓኬጅ ለሰላም ለታዳሽ ኃይል ለዲጂታል ኢኮኖሚና ለአረንጓዴ ልማት የሚያደርገውን ድጋፍ የወጣቶችን ተስፋ የአፍሪካን ግስጋሴ የሚያሳድግ ነው። አጠቃላይ ይህ ለሁለት ቀናት ሲካሄድ የነበረው የአፍሪካ ህብረት እንዲሁም የአውሮፓ ህብረት ጉባኤ ስኬታማ ነበር ማለት ይቻላል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዚደንት አደረገ። ይህ ውሳኔ በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ መሰረት ኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የመጣ ስለመሆኑ ተገልጿል። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ የትስስር ገጹ ላይ ባሰፈረው ጽሁፍ ዶክተር ጌዲዮን ጢሞቴዎስ ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ከዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናልን ብሏል። የኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ አባል ሀገራት ጉባኤውን ኢትዮጵያ እንድታዘጋጅ ኃላፊነት በመስጠታቸውም ምስጋናውን አቅርቧል። በአፋር ክልል ኃይሌ ጉብ ተራራ ላይ የተከሰተውን አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያዎች ቡድን ወደ አካባቢው መላኩ ተገለጸ። የክልሉ መንግስት ጉዳዩን የሚያጣሩ የሰመራ ዩኒቨርሲቲ የስነ ምድር ባለሙያዎች ነው ወደ ስፍራው የላከው። ሁሴን አህመድ ዝርዝራለው በአፋር ክልል የሚገኘውና የማያንቀላፋው የእርታለ የእሳተ ገሞራ በተደጋጋሚ ምልክቶችን ሲያሳይ መቆየቱ የሚታወስ ነው። ከወራት በፊት በተለያዩ አራት ቦታዎች ላይ መጠነኛ የሆነ ጭስና ብናኝን የቀላቀለ ፍንዳታዎችን አድርጓል። ከቀናት በፊትም በኤርታሌ ተራራ ቅርብ ርቀት ላይ በሚገኘው ኃይል ጉብ በሚባለው ተራራ ላይ ከወትሮው በተለየ መልኩ አዲስ ፍንዳታን አስከትሏል። ፍንዳታው ሲከሰት በአፍዴራ ወረዳ የመሬት ንዝረት፣ ጭስና የፍንዳታው ብናኝ በመጠኑም ቢሆን ድንጋጤ የፈጠረ ሆኗል። የእሳተ ገሞራው ክስተት በጊዜ ሂደት ከፍተኛ የሆነ የቱሪስት መስህብ ያለው ቢሆንም በመጀመሪያ ጊዜ ሲፈጠር ከፍተኛ ስጋት ያለው በመሆኑ ጥንቃቄ የሚሻው ጉዳይ ነው። አሁን ላይ የፍንዳታው ብናኝና ጭስ እየቀነሰ ቢገኝም በአካባቢ በሚገኙ ህብረተሰብና ቱሪስቶች ላይ ጉዳት እንዳያስከትል መንግስት ወደ አካባቢው የአደጋ ስጋትና ጤና ባለሙያዎችን በመላክ የጥንቃቄ ስራ እየሰራ ይገኛል። ከአዲሱ ፍንዳታ በተጨማሪ ነባሩ የኤርታ አሌ እሳተ ገሞራ ብዙ ጊዜ አለት ሆኖ የነበረ ቢሆንም አዲሱም ፍንዳታ ተከትሎ በተደጋጋሚ ድምፅ እያሰማም ይገኛል። በኃይሌ ጉብ ተራራ ላይ የተከሰተው ፍንዳታ በአይነቱ ለየት ያለ ሲሆን ጭስና ብናኙ ከኢትዮጵያ አልፎ ሌሎች ሀገራት ላይ መታየቱ እየተገለጸ ነው። ይህ የተከሰተው አዲሱ ፍንዳታ አመታት በኋላ ለመጀመሪያ ጊዜ የተከሰተ ፍንዳታ ስለመሆኑ እየተነገረም ይገኛል። ወደ ስፍራው የሰመራ ዩኒቨርሲቲ የስነ ምድር ባለሙያዎች መላኩም ተገልጿል። ለኢቲቪ ሁሴን መሐመድ ኬርታሌ። በአዲስ አበባ እየተከናወኑ ያሉ የተለያዩ የልማት ስራዎች ከተማዋን ለማዘመንና ለነዋሪዎቿ ምቹ በማድረግ ረገድ ከፍተኛ አበርክቶ እንዳላቸው ተገለጸ። የሁለተኛ ዙር የአዲስ አበባና የፌዴራል ሰልጣኝ አመራሮች በአዲስ አበባ የተከናወኑ የልማት ስራዎችን ጎብኝተዋል። አባዲ ወይናይ ዝርዝር አለው። ሁለተኛ ዙር የፌዴራል ና የአዲስ አበባ ሰልጣኝ አመራሮች በአዲስ አበባ እየተከናወኑ ያሉ የወንዞች ዳርቻ የልማት ፕሮጀክቶች፣ የአዲስ መሶብ፣ የአንድ ማዕከል ዲጂታል የመንግስት አገልግሎት፣ የዘውዲቱ መታሰቢያ ሆስፒታልና ሳይንስ ሙዚየምን ጨምሮ የተለያዩ የልማት ስራዎች ተመልክተዋል። አመራሮቹ በጉብኝቱ ወቅት በአዲስ አበባ የነዋሪዎችን ተጠቃሚነት የሚያረጋግጡ በርካታ የልማት ስራዎች ተግባራዊ እየተደረጉ መሆኑን ጠቅሰዋል። እነዚህ የልማት ስራዎችም ሲወስዱት ከነበረው ስልጠና ጋር ትስስር እንዳላቸው ገልጸዋል። በጣም ስልጠናው በተለይ በከተማ ግብርና በኢንዱስትሪ በቱሪዝም ላይ ነበረ። እነዚህን በሰለጠነው መሰረት እዛ በተግባር የሰማነውን በአግባቡ ዛሬ ደግሞ በተግባር ልናየው ችለናል እዛ አካባቢ ሲነገሩ የነበሩት በስልጠና ስንሰማ የነበረውን ዛሬ በተግባር መተንክ በተለይ ከአራዳ ፓርክ ጀምረው እዚህ አሁን ዘውዲቱ ሆስፒታል ደርሰናል። በዛ አካባቢ ያየነው መሰረተ ልማቶች እጅግ በጣም የሚያስደንቁ ነገሮች ናቸው። ያሉንን ጸጋዎች እና ከዚህ አንጻር ከኛ ምን ይጠበቃል የሚለውን በቲዎሪም በተግባር ኤክስፒሪየንስ ከሆኑት ደግሞ የልምድ መጋራትን ከተለያዩ ተቋማትና የፌዴራልና የከተማ እንዲሁም ከተለያዩ ክፍለ ከተሞችና ወረዳዎች የተወጣጡ ስለሆነ ያንን ማዕከል አድርገን ነው ስልጠና ሲሰጥ የነበረው። ዛሬ ደግሞ ያው የተግባር ጉብኝት ነው እያደረግን ያለ ነው። በተለያዩ ዘርፎች የተሰሩ ልማቶች ከተማዋን ከማዘመን በተጨማሪ አገልግሎቶች በቀላሉ ለማቅረብ የሚያስችሉ መሆናቸውን ጠቅሰዋል። አገልግሎት ጋር ተያይዞ በጣም ምሬታዎች አሉ። እንደ ሀገር እንደ ከተማም ለመለወጥ ከፍተኛ ጥረት ነው ሲደረገ ነው። ይሄኛው ግን ከነበረው ጥረት በጣም መሰረታዊ ለውጥ ሊያመጣ የሚያስችል ተቋማት በስትራቴጂክ ጉዳዮቻቸው ላይ ፎከስ አድርገው እንዲሰሩና በዋናነት ሰርቪስን ግን ስፔሻላይዝ አድርጎ በዛ በሰለጠነና በተሻለ ሰው ሀይል ዲጂታላይዝ በሆነ አገልግሎት መስጠት በሚያስችል ይሄ ቢሮክራቲክ አሰራሩንም ይቀንሳል። አሴም ታይም ከአገልግሎት አሰጣጥ ጋር ተያይዞ የነበረውን ብልሽት ከመቀነስ አንጻር መሰረታዊ ለውጥ ሊያመጣ የሚያስችል ያው በከተማችን ሁለት ወረዳ ተግባራዊ ተደርጓል። አንድ ከተማ ምቹ ቦታ መኖር አለበት። አረንጓዴ፣ ጽዱ መሆን አለበት። ለጤና ምቹ እና ተስማሚ መሆን አለባቸው። ይህንን ነው የያዘው። አሁን በተለይ ከአራዳ ፓርክ ስንመጣ በጣም ቆሻሻ ሲፈስ የነበረውን ለብዙ ዓመታት ማለት ነው። ይህን ማስወገድ ማለት እዛ አካባቢና በዛ አካባቢ የሚኖሩ ሰዎች ጤናቸው ተጠብቀው ወደ ሌላ አካባቢ ሄደዋል። እዛ አካባቢ ላይ የተለያዩ ስፖርታዊ ጨዋታዎች ተጀምረዋል። ወጣቶች እንደፈለጉ እየተዝናኑ በስፖርት እራሳቸውን እያዳበሩ ነገ ለአለምም አገራቸውን ወክሎ ለአለም ተወዳዳሪ ስለሚሆኑ ይሄ ለህብረተሰቡ ከፍተኛ ፕሮጀክትና ከፍተኛ ልማት መሆኑን ይ ማንም ሰው ሊያረጋግጠው የሚችለው ነው። በአዲስ አበባ የተከናወኑ የልማት ስራዎችና የወሰዱት ስልጠና በቀጣይ ይበልጥ ለመስራት የሚያነሳሳ ስለመሆኑም ነው የተገለጸው አሁን እኛ እንደ አመራር የበለጠ ከዚህ የበለጠ እንድንሰራ 724 የሚባል አለ። በዚህ 724 ህብረተሰቡን አስተባብረን የልማት አጋሮችን የተለያዩ ሰዎችን አስተባብረን ልማቱን ከዚህ የበለጠ በመስራት ሀገራችን ምቹና ነገ ለብልጽግና የምትደርስበትን ሁኔታ የሚፈጠርበት ምንም የሚያጠራጥር ነገር የለም። እዛ ለቲዮሪ ላይ የነበረው እንዴት ወደ ተግባር እንደሚለወጥ አሳይቶናል። ተግባር በተግባር ሲለወጥ ደግሞ እንዴት አድርገው ሰው ተኮር የልማት እንቅስቃሴ እዛው ሳለ የህብረተሰቡን ተጠቃሚነት በሚያረጋግጥ ግን ደግሞ ከተማችን የኢኮኖሚ ተጠቃሚነትን በላቀ ሁኔታ ለማስፈጸም በሚያስችል መልኩ መሆኑን ማረጋገጥ ተችሏል። በከተማዋ እየተከናወኑ ያሉ የልማት ስራዎች ልምድ የሚቀሰምባቸው ስለ መሆኑ ተጠቅሰዋል። እንደ ሀገር በአምራች ኢንዱስትሪዎች እየታዩ ያሉ ተስፋ ሰጪ ውጤቶችን በማስቀጠል ረገድ የበኩላቸው እንደሚወጡ የአማራ ክልል ከፍተኛና መካከለኛ አመራሮች ገለጹ። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ላለፉት ቀናት ስልጠና ሲከታተሉ የቆዩ የአማራ ክልል ከፍተኛና መካከለኛ አመራሮች በባህር ዳር ከተማ የሚገኙ አምራች ኢንዱስትሪዎችን ጨምሮ ሌሎች የተለያዩ የልማት ስራዎችን ተመልክተዋል። ሳሙኤል ወርቃየሁ ዝርዝራለሁ። በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ ያለፉት ቀናት በባህር ዳር ከተማ ስልጠና ሲከታተሉ የቆዩ የክልሉ ከፍተኛና መካከለኛ አመራሮች በባህር ዳር ከተማ የሚገኙ የልማት ስራዎችን ጎብኝተዋል። ከተጎበኙት መካከልም በከተማዋ የሚገኙ አምራች ኢንዱስትሪዎች ተጠቃሽ ሲሆኑ አመራሮች በስልጠናቸው ወቅት የትኩረት መስኮች ከነበሩት ዘርፎች መካከል የኢንዱስትሪው ዘርፍ ተጠቃሽ መሆኑን ጠቅሰው በስልጠና ቆይታቸው ሚሆን በከተማዋ በአምራች ኢንዱስትሪዎች ጉብኝት ሀገሪቱ በዘርፉ ተስፋ ሰጪ ውጤቶችን እያስመዘገበች መሆኗን ተመልክተናል ብለዋል። ስልጠናው በጣም ጥሩ ያለፈው ከሰለጠነው ከብዝሃ ዘርፍ ውስጥ አንዱ ኢንዱስትሪ ያለ የዘርፍ ምርታ ላይ ከሰለጠነው ነው። አሁን በግኝታችን ካየናቸው አንዱ ብረታ ብረትን ቀደም ብለን አይተናል። አሁን ደግሞ ሴራሚክ ፋብሪካ እያየን ነው። ጥሩ ነገሮች፣ ተስፋ ሰጭ እንቅስቃሴዎች ውስጥ አገራችን እንዳለች እንገነዘባለን። በተለይ ከዚህ ከአምራች ኢንዱስትሪው ጋር ተያይዘ ያለውን ዘርፍ ሁሉም አመራር ህዝባችንም ጭምር አግዞ ትራንስፎርም ማድረግ እንዳለብን ነው የተሰማኝ። በጣም ደስ ብሎኛል። ነው ሳይሆን ማለት ነው። አሁን በምናደርገው ጉብኝት ከስልጠናው በላይ ብዙ ግብአቶችንና እነዚህን ያገኘናቸውን ግብአቶችም ወደ ከባቢያችን ወስደን መስራትና የአካባቢያችን እድገት መለወጥ በሚችል ደረጃ ማድረስ እንደምንችል እና ሰፊ የሆነ ትምህርት ያገኘሁበትና የወሰድኩበት ጉብኝት እንደነበረ ለመግለጽ ይፈልጋሉ። መንግስት በተለይ ከቅርብ ዓመታት ወዲህ ለአምራች ዘርፉ ሰፊ ትኩረት ሰጥቷል የሚሉት አመራሮች፣ በዚህም ወደ ዘርፉ የሚቀላቀሉ አምራቾችን የሚያበረታቱ ማሻሻያዎችን ጨምሮ ሌሎችም ስራዎች እየተሰሩ መሆኑን ያነሳሉ። ዘርፉን ለማሳደግም እየተደረገ ያለውን ጥረት አጠናክሮ ማስቀጠል እንደሚገባም ገልጸዋል። እንደሚታወቀው ቀደም ሲል በነበሩ ስርአቶች በተለይ በኢህአዴግ ግብርና መር ፖሊሲ ነበር የምንከተለው። አሁን በብልጽግና ፓርቲ ደግሞ ብዝሃ ዘርፍ ኢንዱስትሪ ፖሊሲ ነው የምንከተለው። ከዚህ ውስጥ አንዱ ኢንዱስትሪ ስለሆነ በዚህ የግል ባለሀብቶች፣ የሚመለከታቸው ባለድርሻ አካላቶች በዚህ ዘርፍ ተሳታፊ ቢሆኑ የበለጠ ውጤትና እነሱንም ጠቅመው ሀገርንም በመጥቀም ከፍተኛ ሚና ድርሻቸውን ይወጣሉ የሚል ነው ያለ። የጉብኝቱ ተሳታፊ አመራሮችም በዘርፉ በከተማዋ ያገኟቸውን ተሞክሮች ወደ የአካባቢያቸው በማስፋትና ጸጋዎችን በመጠቀም ለኢንዱስትሪው ዘርፍ ማደግ እንደሚሰሩም ገልጸዋል። ፋብሪካዎችም ለመከፈት ሂደት ውስጥ ያሉ ስለሆነ ይህን ልምድ ወደ አካባቢያችን ወስደን የበለጠ በማስፋት ማህበረሰቡንም ሀገርንም በመጥቀም ድርሻችን እንወጣለን የሚል እምነት ነው ያለኝ። ከአሁን በኋላ ወደዚህ ስንሄድ እዚህ ያለውን ተሞክሮ አስፍተን በዚህ ዘርፍ ላይ ባለሁበት ከተማ ባለሁበት ወረዳ ላይ የትኛውም ኢንቨስትመንት ቢመጣ እዚህ ዘርፍ ላይ ትኩረት ተደርጎ እንደሚሰራና ኃላፊነት መውሰድ እንዳለብን ነው የሚታየኝ። የክልሉ ከፍተኛና መካከለኛ አመራሮች ከኢንዱስትሪዎች ባሻገርም መሶብ፣ የአንድ ማዕከል አገልግሎት፣ የኮሪደር ልማትና የጣና ዳር ፕሮጀክቶችን እንዲሁም ሌሎችንም የልማት ስራዎች ጎብኝተዋል። የበጋ መስኖ ስንዴ ልማት ቤተሰባቸውን ከመመገብ አልፎ ለገበያ በማቅረብ የኢኮኖሚ አቅም እንዲፈጥሩ እንዳስቻላቸው በአማራ ክልል የኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የጎበያ ቀበሌ አርሶ አደሮች ተናገሩ። በኢትዮጵያ በዘንድሮ የምርት ዘመን ከ4 ሚሊዮን ሄክታር በላይ መሬት በበጋ መስኖ ስንዴ በማልማት 72 ሚሊዮን ኩንታል ምርት እንደሚጠበቅ የግብርና ሚኒስትሩ አዲሱ አረጋ አስታውቋል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብር ተካሂዷል። ራሄል ፍሬው ስልስላላት በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የጎበያ ቀበሌ አርሶ አደሮች የበጋ ስንዴ ከመምጣቱ በፊት በአመት አንድ ጊዜ የሚያመርቱና ቤተሰብን ለመመገብ ይቸገሩ እንደነበር በማስታወስ ባለማወቅ ባሳለፉት ጊዜ ይቆጫሉ። ይህ ስንዴ ሀገራችን መሬት ያጠፋ ምናምን እየተባለ መረጃ ሲሰጥ ነበር። ዘርተንም በቀን ተዋዋለን፣ ግን በሌላ ቀበሌና በሌላ ወረዳ እያየን በጣም ተሰማን። አሁን ህብረተሰቡ ተኝቶ ነበር በአመት አንድ ጊዜ ይበላል፣ ግፋ ካለ ሁለተኛ ነው። ያውም አዝመራ የሆንም ዝናብ አጠራለ በቆሎ ወይንም ደግሞ ማሽላ መራ የምንለው በኛ ቋንቋ እሱን ነው የምንጠቀመው። ሌላ እንደ ቴክኖሎጂን ተከታትለን አየሩ የሚፈልገውን አንጠቀምም ነበር። በአሁኑ ወቅት የጤፍ ሰብላቸውን ሰብስበው የበጋ መስኖ ስንዴን እየዘሩ የሚገኙት አርሶ አደሮቹ የበጋ መስኖ ስንዴ ከራሳቸው አልፈው ገበያውን በመመገብ ተጨማሪ ገቢ እንዲያገኙ እንዳስቻላቸው ይናገራሉ። እስከዛሬ እኛ በአመት አንድ ጊዜ ነበረ የምንዛፍ ስንል ስንል ደግሞ ሁለት ጊዜ መብላት ጀመር እያልን ደግሞ እንግዲህ ቴክኖሎጂን በመጠቀምና ግብርና በጎናችን በመሆን ብቻ ወደ ሶስት በአመት ሶስት ጊዜ ለመብላት ሙከራ እያደረግን ነው። በአሁኑ ሰዓት ማለት ነው። ይህን ዘ ሰርተ ስናበቃ ደግሞ ከዘራም በኋላ አቅጠብ ወቅተን ካበቃን በኋላ ደግሞ ለሶስተኛ ዙር ደግሞ እንዘጋጃለን በ መጋቢት አካባቢ ነው ማለት ነው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በአስተዳደሩ በዚህ አመት ከ1200 ሄክታር በላይ መሬትን በበጋ መስኖ ስንዴ ለመሸፈን እየተሰራ ነው። በጣም በተለየ ሁኔታ በክላስተር በሆነ ሁኔታ በኩታ ገጠም ሁሉንም ፓኬጅ ውስጥ ለመጠቀም ነው የተቀመጠው። አጠቃላይ በዚህ ምርት ዘመን እንግዲህ ከምናስቀምጣቸው የምርታማነት ሁኔታ አንጻር ከሁሉም አካባቢ የተሻለ ምርት እንድናገኝበት ነው አቅደን እየሰራን ያለነው። ምርታማነቱ ባለበት ሁኔታ በጣም ጥሩ ነው ከዚህ በፊት የነበረው ጅምሩ ይህንን በዚህ ዓመት ማክሲማይዝ ለማድረግ ጥረት እየተደረገ ነው። የበጋ መስኖ ስንዴ ዘር ማስጀመሪያ ስነ ስርዓት በብሔረሰብ አስተዳደሩ ደዋ ጨፋ ወረዳ የፌዴራል እና የክልል ከፍተኛ የስራ ኃላፊዎች በተገኙበት ተከናውኗል። የበጋ ስንዴ ልማትን ውጤታማ ለማድረግ በተደረገ ጥረት በክልሉ የምግብ ዋስትናን ከማረጋገጥ ያለፈ ኢኮኖሚ አቅም መፍጠር መቻሉን ያነሱት በምክትል ርዕሰ መስተዳድር ማዕረግ የክልሉ ገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ በክልሉ በምርት ዘመኑ ከ136 ሚሊዮን ሚሊየን በላይ ኩንታል ምርት ይጠበቃል ብለዋል። ከዚህ በፊት የነበረው አመታትን ስንመለከት ከ ሁለት መቶ ሀምሳ ሺህ ሄክታር በላይ በበጋስ እንዲያመርተን አናቅም። በዚህ አመት ግን ልዩ ትኩረት ሰጠን ሁሉንም የመስኖ ማልሚያ ስልቶች ተጠቅመን አርሶ አደራችንን አንቀሳቅሰን ወደ ሶስት መቶ ሀምሳ ሺህ ማድረስ አለብን ብለን ክልላዊ ግብ አስቀምጠን እየተንቀሳቀስን ነው። በሁሉም የክልላችን ዞኖች የመስኖ ፖቴንሻል ባለባቸው አካባቢዎች በከፍተኛ ደረጃ ዘር እየተካሄደ ነው። በአሁኑ ሰዓት የሚገኘው የበጋ መስኖ ስንዴ ዘር ማስጀመሪያ ላይ የተገኙት የግብርና ሚኒስትሩ አዲሱ አረጋ አርሶአደሩ አልምቶ የምግብ ዋስትናውን ለማረጋገጥ እያደረገ ያለውን ጥረት አድንቀዋል። በመስኖ ልማት ስራ አርሶአደሮች የሚገጥማቸውን የውሃና የቴክኖሎጂ አቅርቦት እጥረት ለመፍታትም ስራዎች መጀመራቸውን አንስተዋል። በዳዋ ጨፋ ወረዳ የበጋ ስንዴ ኢኒሽቲቭ አጀማመርን በክላስተር አይተናል። ጅምሩ በጣም ተስፋ የሚሰጥ ነው። የበጋ ስንዴን ጨምሮ በአጠቃላይ ከመስኖ ልማትና በውሃ አቅርቦት በሚሰሩ ስራዎች ዙሪያ ያሉ ጉዳዮችን በመለየት ማነቆቹን በመፍታት አርሶ አደሮቻችን ከድህነት ለመላቀቅ ከተረጂነት ለመውጣት አምርተው ራሳቸውን ለመመገብ በሚያደርጉት ጥረት ውስጥ የበኩላችንን ድጋፍ ለማድረግ ነው የዚህ የመስክ ጉብኝት ዓላማ። እንደ ሀገር በምርት ዘመኑ አራት ነጥብ ሁለት ሚሊየን ሄክታር በላይ በበጋ መስኖ ስንዴ ለመሸፈንም እየተሰራ መሆኑን ጠቁመዋል። በ2018 ዓመተ ምህረት በመስኖ ስንዴ አራት ነጥብ ሁለት ዘጠኝ ሚሊየን ሄክታር ይለማል። ከዚህ ውስጥ ወደ መቶ ሰባ አምስት ሚሊየን ኩንታል ምርት ይጠበቃል። እስካሁን በተደረገ እንቅስቃሴ ወደ 2.2 ሚሊዮን ሄክታር መሬት የመሬት ዝግጅት ተደርጎበታል። ከተደረገው የመሬት ዝግጅት ውስጥ ደግሞ እህልም እየተነሳ ከስር ከስር የሚዘጋጅ እንደመሆኑ መጠን እስካሁን የተዘራው የበጋ ስንዴ መጠን ከ1 ሚሊዮን ሄክታር በላይ ደርሷል ማለት ነው። እንደ አሚኮ ዘገባ በአማራ ክልል በዘንድሮ የበጋ መስኖ ስንዴ ልማት ከ350 ሺህ በላይ ሄክታር መሬትም በዘር የሚሸፈን ይሆናል። ለኢቲቪ ራሄል ፍሬው ባህር ዳር። በኢትዮጵያ የእጽዋትን ደህንነት ለመጠበቅና ወራሪ ተባዮችን ለመከላከል የእጽዋት ጥበቃና ኳራንታይን አዲስ አዋጅ እየተዘጋጀ መሆኑ ተገለጸ። በዚህ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ግብአት ለማሰባሰብ ዛሬ ከባለድርሻ ድርሻዎች ጋር ውይይት አካሂዷል። ኢትዮጵያ በ1963 ዓ ም የእጽዋት ጥበቃ አዋጅ አውጥታ የእጽዋት ደህንነትን ለመጠበቅ ስትሰራ ብትቆይም አዋጁ ረጅም ጊዜ ያገለገለ በመሆኑ ባለፉት ጊዜያት አዳዲስ ተባዮች በመከሰታቸው እንዲሁም ዓለም አቀፍ ሕጎች በመውጣታቸው ለዚህ ተስማሚ የሆነ አዲስ አዋጅ ማውጣት ማስፈለጉም ተገልጿል። በምርምር ቁሶች፣ በዘሮች በግብርና መሳሪያዎችና ከእጽዋት ውጤቶች ጋር ሰብልንና እጽዋትን የሚያወድሙ ተባዮች ከውጭ እየገቡ ለግብርናው ስጋት መሆናቸውም ነው የተገለጸው። ዛሬ ለውይይት የቀረበው ረቂቅ አዋጅ የእጽዋት ደህንነትን ለመጠበቅ ተባዮችን መቆጣጠር፣ ጸረ ተባይ ኬሚካሎችን ለመቆጣጠር የሚያስችሉ ድንጋጌዎችም ተካተውበታል። ከውጭ የሚመጡትን ወራሪ ተባዮች ለመከላከል ከውጭ የሚገቡ እጽዋቶችና የእጽዋት ውጤቶች ከሚመጡበት ሀገር የደህንነት ማስረጃ እንደሚጠይቅም ያስገድዳል። ተባይ የሚሸከሙ እጽዋቶችን መመርመር፣ ማከም ወይም ለማጥፋትም ለግብርና ሚኒስቴርና ለኢትዮጵያ ግብርና ባለስልጣን ይሰጣል። ከውጭ የሚገባ ቁስ ተባይ መሸከሙን መለየት ካልቻለ በኳራንታይን ወይም ማቆያ ገብቶ ምርመራ ይደረግበታል። እንደ ሪፖርተራችን ባየ ሙላት ዘገባ ረቂቅ አዋጁ ተጨማሪ ውይይቶች ተደርገውበት እንደሚጸድቅ የግብርና ጉዳዮች ቋሚ ኮሚቴ ገልጿል። የማርበርግ ቫይረስ ስርጭትን ለመቆጣጠርና በሽታውን ለመከላከል የሚደረገው ጥረት ተጠናክሮ መቀጠሉን የጤና ሚኒስቴር አስታወቀ። ሚኒስቴሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመሆን የበሽታውን አሁናዊ ሁኔታ አስመልክቶ መግለጫ ሰጥቷል። በመግለጫውም በሽታው መከሰቱ ከታወቀበት ጊዜ ጀምሮ የክትትልና የልየታ ስራዎች እየተሰሩ መሆናቸው ተመላክቷል። በመሆኑም እስከ ዛሬው ዕለት የተለያዩ ምልክቶች በታየባቸው 73 ሰዎች ላይ ምርመራ ተካሂዶ 11 ሰዎች ላይ ቫይረሱ መገኘቱ ተገልጿል። ከነዚህም ውስጥ የስድስት ሰዎች ህይወት ያለፈ ሲሆን አምስት ሰዎች በህክምና ላይ እንደሚገኙም ተገልጿል። የቫይረሱን ስርጭት ለመከላከል የሚያስችሉ ልምዶችንና ለህክምና አገልግሎት የሚሆኑ መድኃኒቶችን ከዚህ በፊት በሽታው ከተከሰተባቸው ሀገራት በማምጣት የህክምና አገልግሎት እየተሰጠ መሆኑም ተጠቁሟል። እንደ ሪፖርተራችን ዮሐንስ ፈንታውን ዘገባ የቫይረሱን ስርጭት ለመቆጣጠር የሚያስችሉ ስራዎች ከባለድርሻ አካላት ጋር በትብብር እየተሰሩ መሆናቸውን የጤና ሚኒስትር ዶክተር መቅደስ ዳባ እና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። ቶኪዮ መልህቅ። የዓለማችን 85 በመቶ ኢኮኖሚን የተቆጣጠሩ የምድራችን 75 በመቶ ንግድን የሚያሳልጡ ከፕላኔታችን ህዝብ ውስጥ ሁለት ሶስተኛውን በያዙት የቡድን ሀያ ሀገራት ጉባኤ ላይ ኢትዮጵያ ልምዷን ታካፍል ዘንድ ተጋብዛለች። ለምንና እንዴት የሚለውን እንዳስሰው የንግድ የፋይናንስና የዲጂታል ቴክኖሎጂ ማዕከል ከሆነችው ሲንጋፖር ጋር ኢትዮጵያ ውሎችን አስራለች። ይህ የኢትዮጵያ ነገ ይወስናል ስለተባለው ስምምነት የምነግራችሁ ጉዳይ አለን። ኢትዮ መልህቅ ዛሬ ምሽት ሶስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ይጠብቁን። ወደ ውጭ ዜና አልፈናል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬን ሩሲያ ጦርነትን በሰላም ለመቋጨት ልዩ መልክተኛቸውን ወደ ሞስኮ እንደሚልኩ አስታውቋል። ፕሬዚደንቱ ስቲቭ ዊትኮፍን ወደ ሩሲያ የሚልኩት 28 ነጥብ የያዘውን የሰላም እቅድ በዩክሬን ተቀባይነት ማግኘቱን ተከትሎ መሆኑም ተገልጿል። ወደ ሩሲያ ፍላጎት ያደላ ነው የተባለለት የትራምፕ የሰላም እቅድ በሩሲያ በኩል ተቀባይነት ማግኘቱ አይቀሬ ስለመሆኑም እየተነገረ ይገኛል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ለአውሮፓ ሀገራት አጋሮቻቸው ባስተላለፉት የሚያወጡት መልእክት የትራምፕን እቅድ ለማገዝ ተዘጋጁ ብለዋል። ዘለንስኪ ግዛት የመስጠትና ወታደሮችን የመቀነስ ግዴታ በትራምፕ እቅድ የተካተተ ቢሆንም ምርጫ እንደሌላቸው እየተነገረ ነው። ምክንያቱ ደግሞ በመንግስታቸው ጦርነቱን ሽፋን አድርጎ ከመቶ ሚሊዮን ዶላር የሚልቅ ሀብት መዝብረዋል የሚል ክስ መቅረቡ ነው። ሩሲያ ግን በቀጣይ ሳምንት ከአሜሪካ ልዩ መልዕክተኛ ጋር ጦርነቱ ሊያበቃ በሚችልበት ዙሪያ ወሳኙን ውይይት እንደምታደርግ ይጠበቃል። ይህ የሰላም ንግግር እየተደረገ ባለበት በዚህ ወቅት የዩክሬን ከተሞች በሰው አልባ አውሮፕላ ድሮኖችና ሚሳኤሎች መቃጠላቸውን ቀጥሏል። በተለያዩ አውደ ውጊያዎችም የሩሲያ ጦር ግዛት እያስፋፋ ስለመሆኑ የሮይተርስና የፍራንስ 24 ዘገባዎች ያመላክታሉ።